መስታወት ፊት ቆማ ራሷን እየታዘበች ነው። ከወጣትነት ወደ ጉልምስና ሄዳለች። ሰውነቷ ከበድበድ ብሏል። አረብ ሀገር ነው የምትኖረው። ትውልዷ ኢትዮጵያ ሆነ እንጂ ያደገችውም የኖረችውም ሳውዲ ነው። ነጃት ትባላለች። የ36 አመት ሴት ናት። እድሜዋ በምን ፍጥነት 36 እንደሞላ ለሷም ግራ ገብቷታል። ሀገሯ ስትመለስ ምን እንደምትሰራ ስለማታቅ ገና ለመመለስ ስታስብ ውስጧን ክብድ ይላታል፣ ትፈራለች። እጇን ወደ አይኗ ሰዳ ሊፈስ የደረሰውን እንባዋን ጠረገችው። ነገ ስድስት ሰዓት ይህንን ሀገር ተሰናብታ ወደ ኢትዮጵያ ትገባለች። ቤተሰቦቿ ጋር ማረፍ ስለማትፈልግ ቀለል ያለ ሆቴል ለትንሽ ጊዜ ቆይታ የያዘቻትን ብር ሳትበታትን አንድ ቁም ነገር ላይ ለማዋል ነው ያሰበችው። ምንም ሆነ ምን ቁም ነገር ላይ ነማውለው እንደ ሌላው ተብከንክኝ አልቀርም፣ አለች ለራሷ ሳታቀው ድምጿን ከፍ አድርጋ ነበር የተናገረችው። የእረፍት ሰዓቷ ስላለቀ ወደ ሀበሻው አለቃዋ ተመለሰች። በአለቃዋ ተወዳጅነት አላት። አንዳንዴ እሷ ለራሷ ከምታስበው በላይ አለቃዋ ለሷ ትጨነቃለች። ትዳር፣ ልጅ የሚባሉትን ነገሮች ሳታይ ዕድሜዋ እያለፈባት እንደሆነ ስታስብ ታዝንላታለች። ለዛም ነው ነጃት ባትፈልግም ወደ ሀገሯ እንድትመለስ የምታደርጋት። ወደ ሀገሯ ስትገባ የሆቴልና የአንዳንድ ነገሮች ውጫዋን እሷ እንደምትሸፍንላት ቃል ገብታላታለች። ገንዘቧን እንዴት መቆጠብ እንዳለባት፣ የአረብ ሀገር ሴቶች የደረሰባቸውን ታሪክ ሁሉ አጫውታታለች። በነጋታው አየር መንገድ ከአለቃዋ ጋር ቀደም ብለው ደረሱ። አለቃዋ እስከ አሁን ድረስ ምክሯን አላቆመችም። ምንም እንኳን ነጃት እንደ ሌሎቹ አይነት ሴቶች ባትሆንም ግን ደግሞ ብዙ ሴቶች ከአረባ ሀገር መልስ የሆኑትን ስላየች ለሷም ፍርሃት አድሮባታል። የበረራ ሰዓቷ ስለደረሰ ነጃት አለቃዋን ተሰናብታ ፊቱን ወደ ምስራቅ አቅጣጫ አርጎ ወደ ቆመው የኢትዮጵያ አየር መንገድ አይሮፕላን ተሳፈረች። ከአራት ሰዓት በረራ በኋላ አይሮፕላኑ የአዲስ አበባን መሬት ረገጠ። ነጃት የጎማው ድምፅ ቀሰቀሳት። ከደቂቃዎች ቆይታ በኋላ ሻንጣዋን አስተካክላ ወደ ማረፊያዋ አመራች። ከአየር መንገድ መጥቶ የተቀበላት ሰው አልነበረም። አለቃዋ አሁንም የነጃት ነገር እያሳሰባት ነው። በቅርቡ የእህቷ ልጅ ቤት እንደገዛ ስለሰማች ደወለችለት። የት እንደገዛ፣ ስንት እንደገዛ ዘርዘር አርጋ ጠየቀችው። አንድ ነገር እያሰበች ነው። ነጃት በሰላም መግባቷን ለአለቃዋና ለቅርብ ዘመዶቿ ደውላ ከነገረች በኋላ ስለቀጣይ የህይወቷ ማብሰር ሰል ጀመረች። አሁን እኔ አግብቼ ወልጄ ለራሷም ጥያቄ ነበር። ማግባት መውለድ ትፈልግ አትፈልግ አታቅም። ስለ ትዳር ስታስብ እንደ ሌሎቹ ሴቶች የተለየ ስሜት አይሰማትም። ፈጣሪ ፈቀደ ይሁን ብላ ትተዋለች። ይህን እያሰበች ስልኳ ጠራ። ከደቂቃዎች በፊት ያወራቻት አለቃዋ ናት። ሄሎ ነጃት ምን አሰብኩ መሰለሽ? አለቃዋ በሰው ብር ማዘዝ እንዳይሆንባት ሂሊንታ አያያዛት ማውራት ጀመረች። ይኸውልሽ ነጃት፣ የእህቴ ልጅ ያወራሁት ነበርና በ640 ሺህ ብር ሳር ቤት ጋር የሆነ ቤት እንደገዛ ነግሮኛል። እስኪ እሱ የገዛውን ቤት ይሁና ለአንቺ የሚሆንሽ አይነት ከሆነ ሐሳብ አቀረበችላት። ዋጋው ተመችቷታል፣ 640 ሺህ ብር። አለቃዋን ስለምታምናት እንጂ ሌላ ሰው ቢሆን ኖሮ እንደዚህ ያላት ሊሸውዷት እንደሆነ ነበር የምታስበው። የድርጅቱ ስም ግን ትንሽ ግር ብሏታል። ጃምቦ ብሎ ሪልስቴት አለች ለራሷ ፈገግ ብላ። በቀጣይ ቀን ሐሙስ ተዋት በሰላም ለሃገሯ ያበቃትን ፈጣሪዋን አመስግና ከዛ በኋላ የተባለውን ቤት ሄዳ ለማየት እያሰበች ነው። አለቃዋ የእህቷን ልጅ ሙሉ አድራሻ ሰጥታታለች። በስም እንጂ በመልክ አታቃውም። ወደ አምስት ሰዓት አካባቢ ደሳለኝ ወደሚባለው የአለቃዋ የእህት ልጅ ደወለች። ከሰዓት 8 ሰዓት አካባቢ ተቀጣጥረው ቦታውን እንደሚያሳያት ነግሯት ተሰነባበቱ። ደሳለኝ እንደ ስሙ ነው፣ የደስ ደስ አለው። ለመግባባት ደቂቃ አይፈጅም። ቀን 8 ሰዓት ከ20 ያረፈችበት ሆቴል አካባቢ ሲደርስ ደወለላትና ተያይዘው ወደ ሳር ቤት ሄዱ። ከደሳለኝ ጋር የዘጠና ሰባት ግርግሩን እያወሩ መኪናዋን በሳቅ ድምፅ ሞሏት። ነጃት ሳውዲ ሆና ብዙ ያመለጧት አስገራሚ ታሪኮች አሉ። ተራ በተራ የድሮ ሕይወታቸውን ስለ አክስቱ የሚያስቁ አጋጣሚዎች እያወሩ ሳር ቤት ደረሱ። ደሳለኝ እዛ ሲደርስ ከጃምቦ ሪልስቴት የሽያጭ ወኪል ጋር አስተዋወቃት። አዲስ ይባላል። ቀጠን ረዘም ያለ ወጣት ነው። ሲያወራ ስለሚፈጥን አንዳንድ ቃላቶችን ይስታቸዋል። ስለ ጃምቦ ምንነት ትንሽ ካስረዳቸው በኋላ የነጃት ምርጫ ባለ ሁለት መኝታው ስለነበር 99 ካሬውን አሳያት። ሰፊ ነው እያስረዳት እያለ ደሳሌ በመሀል ጣልቃ ገብቶ አስቆመውና ስለ ኮመኔሪያና ኔቴሪያ ለእኔ የነገርከኝን እስኪ ለእሷም ንገራት ብሎ ጥያቄ ያቀረበ፣ ዌይል ሲል አዲስ ቀጠለ። በመጀመሪያ ኮመኔሪያ የሚባለው ህንፃው ላይ ያሉ ነዋሪዎች በጋራ የሚጠቀሙባቸው ነገሮች እንደ ሊፍት ደረጃና ቴራስ ያሉት ሲሆኑ፣ ኔቴሪያ የሚባለው ደግሞ ቤቱ የሚያርፍበት ቦታ ነው። በዚህም መሰረት ከባለ ሁለት መኝታ ዘጠና ስምንት ካሬ ላይ ቤቱ የሚያርፈው 86 ካሬ ላይ ነው። ይህ የሚሆነው የፓርኪንግ ኤሪያ ስለማናስከፍል ነው። በነገራችን ላይ ህንፃው አምስት ቤዝመንት ያለው ከዛም አልፎ ግራውንድና አንደኛ ፍሎር እንደምታዩት ለፓርኪንግ ነው የሚጠቀመው። ነጃት መኪና ባይኖራትም የፓርኪንግ ቦታውን እስከ ውስጥ ድረስ ገብታ አየችው። ማን ያውቃል ወይ መኪና ገዛለሁ ወይ ባለ መኪና ገባለሁ ብላ ከደሳሌ ጋር ተሳሳቁ። ድጋሚ ወደ ሁለተኛ ፎቅ ወጡና የመረጠችውን ቤት ድጋሚ አየችው። ቤቱ ከተባለበት ቀን 2019 ሰኔ 30 ቀደም ብሎ እንደሚያልቅ ያስታውቃል። ግንባታው ስድስተኛ ፎቅ ላይ ደርሷል። ሳውዲ ያሉ በመረጃ ማጣት ቤት አገኘን እያሉ ብራቸውን የሚበሉ የሀገሯን ልጆች አሰበችና በውስጧ አለቃዋን አመሰገነች። የወደደችው ባለ ሁለት መኝታውን ስለሆነ የእሱም 900 ሺህ ብር 10 ፐርሰንቱን ቅድመ ክፍያ ነገ ጠዋት መታ እንደምትከፍል ተነጋግረው ወደ ቤቷ አመራች። እግረ መንገዳቸውን ደሳለኝ ከተማዋን በትንሹም ቢሆን አስጎበኛት። በነጋታው ደሳለኝ ስራ ስለነበረው ለአዲስ ደወለችና መስቀል ፍላወር ጋር ተገናኙ። ዛሬ ክፍያ ልትፈጽም ነው የመጣችው። አዲስ መደረግ ያለበትን ነገር ነገራትና ወደ ባንክ ሄደው የተባለውን ገንዘብ አስገቡ። ቀን 6 ሰዓት ላይ ሁሉንም ነገር ጨራርሳ ውሏን ተቀበለች። አሁን ነጃት ቤት አላት፣ የምታምናቸው ሰዎች አሉ።